በተለይ ዛሬ ዛሬ ረፍት የሚባል ነገር የለ። በገንዘባቸው ብዙዎች ማረፍ አልቻሉ። እውቀት ያላቸው በእውቀታቸው ማረፍ አልቻሉ። ስልጣን ያላቸው በስልጣናቸው ማረፍ አልቻሉ። ዝና ያላቸው በዝናቸው ማረፍ አልቻሉም። ብቻ ባለን ነገር በዚህ ዘመን ማረፍ አልቻለም። ስለዚህ እግዚአብሔር ባርኮኛል የሚባለው ብዙ ልጅ በመውለድ ብዙ ንብረት ስለያዝን ገንዘባችን ባንክ ቤቱን ስላጨናነቀው አይደለም መባረክ። እንደሱ አይ፣ ክርስቲያን የሚጨነቀው በምድራዊ በረከት ለመባረክ ብቻ አይደለም። እሱማ አሕዛብም ይባረካል። እግዚአብሔርን ማያውቁትም ይባረካል። ነገን ሞታለን እንብላ እንጠጣ ሚሉትም እሱም በረከትማ ይባረካል። ክርስቲያን መጨነቅ መለመን ያለበት በሰማያዊ ስፍራ በመንፈሳዊ በረከት እንዲባረክ። እንዴ፣ ሰርግ እኮ በሚሰረግበት ጊዜ ካርድ ሲደርሰን ስንጠራ ጠሪ አክባሪ ነው ብለን ባል ብቻውን አይሄድም፣ ሚስቱን ይዞ ይሄዳል። ሚስት ብቻዋን አትሄድም፣ ባሏን አንጠልጥላ ትሄዳለች። ለሰርግ ማለት ነው። ጠሪ አክባሪ ነው፣ የሰው ሰርግ አንበላም እያሉ ተያይዘው ይሄዳሉ። ከእግዚአብሔር በላይ ማነው አንተ አክብሮ የጠራ ለሰዎች ጥሪ ያን ያክል ክብር ከሰጠ ለሰዎች ጥሪ ያን ያክል ቅድሚያ ከሰጠህ፣ ለእግዚአብሔር ጥሪ የቱን ያክል ቅድሚያ መስጠት አለን? ስለዚህ እግዚአብሔር ጥሪው ሰማያዊ ነው። ቅዱስ ነው። የከበረ ጥሪ ነው። ለምንድን ነው የጠራን እግዚአብሔር? እስኪ ለምን እንደጠራን እንመልከት። እንግዲህ የጠራን እግዚአብሔር እንደሆነ አይተናል። የእግዚአብሔር ጥሪ ሰማያዊ እንደሆነ ቅዱስ እንደሆነ የከበረ እንደሆነ ተመልክተናል። ለምንድን ነው የተጠራ ነው? ደካማ መሆናችንን እግዚአብሔር ያውቃል። ኃጢአት እንዳደከመን፣ የኑሮ ጉዳይ እንዳደከመን፣ በሽታ እንዳደከመን፣ ዲያብሎስና ሰራዊቱ እንዳደከሙን፣ ዓለም እንዳደከመችን እግዚአብሔር ያውቃል። ስለዚህ ከድካማችን ሊያሳርፈን ጠራ። በረከትን ልትወርሱ ለዚህ ተጠርታችኋልና አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ባለን አጭር ሰዓት ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በረከትን ልትወርሱ ለዚህ ተጠርታችኋልና የሚል ይሆናል። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት በዚሁ ደብር የቀዳሚ ሰማይት የዲያቆን እስጢፋኖስን ዓመታዊ በዓል ምክንያት በማድረግ ለሶስት ተከታታይ ቀናት አብይ ጉባኤ ተሰርተዋል። እንዳጋጣሚ እኔ የመክፈቻውን የመጀመሪያውን ቀን አገልግሎት እንዳገለግል እድል ስለደረሰኝ በመጀመሪያው ቀን አገልግሎት ስለ መንፈሳዊ ጥሪ በጣም አጭር የሆነ ትምህርት እንማራለን ሰዓታችን ትንሽ ገፋ ብሏል አንድ ሰዓት አካባቢ ነው ምናልባት ከሩቅ የመጣችሁ ልትኖሩ ስለምትችሉ እሱን ግምት ውስጥ በማስገባት አጠር ያለ ትምህርት እንደ እግዚአብሔር መልካም ፍቃድ እንማማራለን የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆነልን። ቃሉን በዚህ ስፍራ ላይ የተናገረው ሊቃዋርያት እየተባለ የሚጠራው ቅዱስ ጴጥሮስ ነው። ለጊዜው ቃሉ የተነገረው በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑት መጻተኞች የተነገረ ቃል። ቅዱስ ጴጥሮስ ሁለቱንም መልእክት አንደኛ ጴጥሮስንና ሁለተኛ ጴጥሮስ ተብሎ የሚታወቀውን የጻፈው ለጊዜው መጻተኛ ለነበሩት በተለያየ ሀገር ተሰደው ለነበሩት ክርስቲያኖች ነው። ይህን እንዴት አወቅን ያሉ እንደሆነ እዚሁ አንደኛ ጴጥሮስ ምዕራፍ አንድ ቁጥር አንድ ላይ እንዲህ ተብሎ ተመዝግቧል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አባ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑት መጻተኞች ጸጋና ሰላም ይብዛላችሁ ብሎ መልእክቱን ይጀምራል። ስለዚህ ሐዋርያው መልእክቱን አስቀድሞ የጻፈላቸው በዘመኑ በነበረው ፈተናና መከራ ምክንያት ሀገራቸውን ለቀው ቀያቸውና መንደራቸውን ትተው በተለያየ ሀገር ለተሰደዱት ክርስቲያኖች ቅዱስ ጴጥሮስ ሁለቱንም መልእክት ጽፎላቸዋል። አሁን እኛ የምንመለከተው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ በረከትን ልትወርሱ ለዚህ ተጠርታችኋልና የሚለውን ቃል አንስተን እናያል። በዚህ ርዕስ ውስጥ ሁለት ነገሮችን በዋናነት አያል። አንደኛ ማን ነው የጠራን? እሱን እናየዋል። ሁለተኛ ለምንድን ነው የተጠራ ተጠራ ነው ተጠርተን ስለመጣን ማለት፣ እንደዚህ ናይቼ ትምህርቴን ቋጨዋል። ወዳጆቼ፣ የጠራን ሁላችንን እግዚአብሔር። ምናልባት ወንድሞቻችሁ ጠርተዋችሁ ወደዚህ ጉባኤ የመጣችሁ ሰዎች ልትኖሩ ትችላላችሁ። እህቶቻችሁ ጠርተዋችሁ ወደዚህ ጉባኤ የመጣችሁ ሰዎች ልትኖሩ ትችላላችሁ። ጓደኞቻችሁ፣ ጎረቤቶቻችሁ፣ አባቶቻችሁ የተለያዩ ሰዎች ጠርተዋችሁ አ ወደዚህ የቅድስና ስፍራ ላይ የመጣችሁ ትኖራላችሁ። በተለያየ ጸጋ ለማገልገል ለመዘመር ይሆናል ለመስበክ ይሆናል መንፈሳዊ ጽሑፎች ለማቅረብ ይሆናል። በተለያየ መንገድ አውቃሉን ለመስማት ይሆናል። ምስጋና ለማቅረብ ይሆናል። የመጣን ሰዎች እንኖራለን። የተለያዩ ሰዎች ጋብዘውን ጠርተውን፣ እነሱ ምክንያቶች ናቸው። እኛን የጠራን እግዚአብሔር ነው። ንገሩኝ ማን የጠራን አልኳችሁ? እግዚአብሔር። ሰው ምክንያት ነው፣ ጠሪው እግዚአብሔር ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 9 ላይ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን አይደለም ብሎ የተናገረ ቃሉን አስተውለት። ያዳነን አለ። በቅዱስ አጠራሩ የጠራን አለ እግዚአብሔር ነው አለ። ማን ነው አለ? እግዚአብሔር ጠሪው፣ እግዚአብሔር ነው። ሰው ምክንያት ነው። ደግሞ ሲጠራን ጽድቅ ተገኝቶብን አይደለም ተመችተን አይደለም ሃይማኖት ተገኝቶብን አይደለም፣ በጎ ሰዎች መልካም ሰዎች ሆነን አይደለም። ይህም አለ እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን አይደለም አለ። እንደ ስራችን ቢሆንማ እዚህ የቅድስና ቦታ መቆም አይገባንም ነበረ። እንደ ማንነታችን ቢሆን ኖሮማ እዚህ ስፍራ ላይ ቆመን ማገልገል አንችልም ነበረ። እናንተም ቁጭ ብላችሁ የእግዚአብሔርን ድምፅ መስማት አትችሉም ነበር። ግን እግዚአብሔር ማህሪ ስለሆነ፣ ይቅርባይ ስለሆነ፣ በምህረቱ ባለ ጸጋ ስለሆነ ሁላችንን እንዲሁ በጸጋው ጠራን። ስሙ የተመሰገነ ይሁን። ስለዚህ ማን የጠራን ሲባል ክሬዲቱን ለማንም ሰው እንዳሰጡ ጠሪው እግዚአብሔር ነው፣ ሰው ምክንያት። የእግዚአብሔር ጥሪ ምን አይነት ጥሪ ነው ብለን ስንል በዓለም ካሉ ጥሪዎች ሁሉ የእግዚአብሔር ጥሪ የተለየ ጥሪ ነው። ታውቃላችሁ፣ በዓለማችን ላይ ብዙ አይነት ጥሪዎች አሉ። ለምሳሌ የሰርግ ጥሪ አለ፣ የምርቃት ጥሪ አለ። ሰው ተምሮ ቁም ነገር ሲደርስ ባልንጀሮቹን፣ ጓደኞቹን ኑ የደስታዬ ተካፋይ ሁኑ ብሎ ይጠራቸዋል። ስለዚህ በዓለማችን ላይ በርካታ አይነት ጥሪዎች አሉ። የእግዚአብሔር ጥሪ በዓለም ካሉ ጥሪዎች የተለየ ነው። ሰው ፊልም ሰርቶ ፊልሙን ሲያስመርቅ ሊጠራን ይችላል። ሰው ሲያገባ ያው የሰርግ ሁለት ሊጠራን ይችላል። ሰው ተምሮ ቁም ነገር ሲደርስ ሊጠራን ይችላል። አንዳንዶቹ ዛሬ ዛሬ ባህር ማዶም ሲሄዱ ለስደት ሲወጡ ማለት ነው ተሰብስበው የሚበሉ የሚጠጡ አሉ። ለዚህ የሚጠሩን ሰዎች አሉ። በዓለማችን ላይ ብዙ አይነት ጥሪዎች አሉ። የእግዚአብሔር ጥሪ አስተውሎ ከነዚህ ጥሪዎች ሁሉ የተለየ ጥሪ ነው። በመጀመሪያ የእግዚአብሔር ጥሪ ሰማያዊ ጥሪ ነው። ይህንን ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች እንዲህ አድርገው ጽፎላቸዋል። ዕብራውያን ሶስት ቁጥር አንድ ጀምሮ መለከተዋል። ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ ብሎ ይጀምራል። የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱታል። አስተውሎ አስተውሉ። ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ። የእግዚአብሔር ጥሪ ሰማያዊ ጥሪን ያልኳችሁ ለዚህ ነው። ምድራዊ አይደለም፣ የእሱ ጥሪ ሰማያዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ኃላፊ አይደለም፣ የማያልፍ ነው። ጠፊ አይደለም፣ የማይጠፋ ጥሪ ነው። ስለዚህ እግዚአብሔር ጥሪው ሰማያዊ ነው፣ ቅዱስ ነው፣ የከበረ ጥሪ ነው። ለምንድን ነው የጠራን እግዚአብሔር? እስኪ ለምን እንደ ጠራን እንመልከት። እንግዲህ የጠራን እግዚአብሔር እንደሆነ አይተናል። የእግዚአብሔር ጥሪ ሰማያዊ እንደሆነ፣ ቅዱስ እንደሆነ፣ የከበረ እንደሆነ ተመልክተናል። ለምንድነው የተጠራ ነው? ብዙ ሰዎች ለምን እንደተጠሩ ስለማያውቁ የእግዚአብሔርን ጥሪ የሚገፉ ሰዎች አሉ። አሁን በዚህ አካባቢ ያሉ ኦርቶዶክሳውያን በእርግጠኝነት ቁጥራቸው ይሄ ብቻ አይደለም። ጥሪው የደረሳቸው እናንተ ብቻ አይደላችሁ። በርካታዎች ጥሪ ደርሷቸዋል። እናንተ ጥሪውን አክብራችሁ በሰዓቱ ተገኝታችኋል! አንዳንዶቹ ደግሞ የእግዚአብሔርን ጥሪ ገፍተውት አሁን እግዚአብሔር በማይከብርበት ስፍራ ላይ የሚሰበሰቡ ሰዎች አሉ። ከእግዚአብሔር ጥሪ ይልቅ የሰውን ጥሪ የሚያስቀድሙ ሰዎች አሉ። እንዴ፣ ሰርግ እኮ በሚሰረግበት ጊዜ ካርድ ሲደርሰን ስንጠራ ጠሪ አክባሪ ነው ብለን ባል ብቻውን አሄድም፣ ሚስቱን ይዞ ይሄዳ። ሚስት ብቻዋን አትሄድም፣ ባልዋን አንጠልጥላ ትሄዳለች። ለሰርግ ማለት ነው። ጠሪ አክባሪ ነው። የሰው ሰርግ አንበላም እያሉ ተያይዘው ይሄዳሉ። ከእግዚአብሔር በላይ ማን ነው አንተ አክብሮ የጠራ? ለሰዎች ጥሪ ያን ያክል ክብር ከሰጠ ለሰዎች ጥሪ ያን ያክል ቅድሚያ ከሰጥን ለእግዚአብሔር ጥሪ የቱን ያክል ቅድሚያ መስጠት አለበ። ስለዚህ ሁላችሁ እግዚአብሔር አክብሮ ነው የጠራን በቅዱስ ጥሪ ነው የጠራን፣ ሰማያዊ ጥሪ ነው የጠራን፣ አክብሮ ነው የጠራን። ይሄንን ጥሪ ሁል ጊዜም አክብረን በዚህ የቅድስና ስፍራ ላይ መገኘት አለ ለምንድን ነው የተጠራ? ነው የመጀመሪያ ስንል ወገኖቼ፣ እግዚአብሔር የጠራን ሊያሳርፈን ነው። ይጠራ እንዲህ እያለ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ነው ያለው። እዛ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ የተመዘገበ ቃል። እስኪ አብራችሁ በሉ፣ ተለማመዱ የእግዚአብሔርን ቃል መናገር። እናንተ በሉ እስኪ አልሰማኋቸውም። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋል። ምን እላችኋለሁ? ስለዚህ መጀመሪያ እግዚአብሔር የጠራን ሊያሳርፈን ነው የጠራ። አመስግኑት፣ ይህንን አምላክ። ክብር ምስጋና ለስሙ ይሆንልህ። ደካማ መሆናችንን እግዚአብሔር ያውቃል። ኃጢአት እንዳደከመን የኑሮ ጉዳይ እንዳደከመን በሽታ እንዳደከመን ዲያብሎስና ሰራዊቱ እንዳደከሙን ዓለም እንዳደከመችን እግዚአብሔር ያውቃል። ስለዚህ ከድካማችን ሊያሳርፈን ጠራን። የመጀመሪያው ጥሪ ለእረፍት ነው የተጠራ ነው። ታውቃላችሁ፣ በዓለም ላይ እረፍት የሚባል ነገር የለም። በተለይ ዛሬ ዛሬ እረፍት የሚባል ነገር የለም። በገንዘባቸው ብዙዎች ማረፍ አልቻሉ እውቀት ያላቸው በእውቀታቸው ማረፍ አልቻሉም። ስልጣን ያላቸው በስልጣናቸው ማረፍ አልቻሉም። ዝና ያላቸው በዝናቸው ማረፍ አልቻሉም። ብቻ ባለን ነገር በዚህ ዘመን ማረፍ አልቻልንም። ብቸኛው ማረፊያችን አምላካችን እግዚአብሔር ነው። ስለዚህ እግዚአብሔር ሊያሳርፈን ጠራን፣ ሊያሳርፈን ጉባኤ ሰራልን፣ ሊያሳርፈን ኑ አለን። ቃሉን በመስማት ማረፍ ይቻላል። ቃሉን በመስማት መጽናናት ይቻላል። ቃሉን በመስማት እንባችን ሊታበስ ይችላል። ቃሉን በመስማት ከጭንቀት መረጋጋት ይቻላል። ቃሉን በመስማት ወገኖቼ ልባችን ደስታና ሰላም ሊሞላ ይችላል። ነቢዩ ሲናገር ምን አለ? ቃል ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር፣ ወይ የሰማሁት ቃል የልብ ደስታና ሰላም ሆነኝ ተብሎ እዛ ኤርምያስ 15 ቁጥር 16 ላይ ተመዝግበዋል። ስለዚህ እግዚአብሔር በማናችንም መጨነቅ ደስተኛ አይደለም። በማናችንም እንቅልፍ ማጣት፣ በማናችንም ወገኖቼ ሐዘን እግዚአብሔር ደስተኛ አይደለም። የእግዚአብሔር ዓላማ የእግዚአብሔር ፍላጎቱ እኛ ተረጋግተን ደስተኞች ሆነን ሰላማዊ ሆነን እንድንኖር ነው እግዚአብሔር ዓላማ። ስለዚህ ባካችሁ ረፍት ያለበትን ቦታ የት እንደሆነ እንወቀው። ሰላም ያለበትን ቦታ የት እንደሆነ ለይተን እንወቀው። ይህ ዓለም በፍጹም እኛ ልታሳርፈን አትችል። ትዝ ይላችሁ እንደሆነ በዮሐንስ ወንጌል ምዕራፍ አራት ቁጥር አንድ ጀምሮ የተመዘገበ አንድ ታሪክ አለ። ታሪኩን መተረክ ፈልጌ አይደለም። አንድ ምፈልገው ቃል አለ፣ እሱም ባጭሩ አየዋል። ያቺ ሳምራዊቷ ሴት ውሃ ልትቀዳ እንስራ ተሸክማ ወደ ምንጭ ወረደች። እዛ ምንጩ ጋር ስትደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጩላ አገኘች። ለንግግር መግቢያ ውሃ ጠጭኝ አላት። ሴቲቱ ምንድን ያለች አንተ ሲያዩ አይሁዳዊት ትመስላለ ሳምራዊት ከመሆነዋ ከኔ ውሃ እንዴት ትለምናለ አለች። ክርስቶስ ምን አላት የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽ ማ መሆኑን ብታውቂ ኖሮ አንቺ ትለምኝው ነበረ፣ የህይወትን ውሃ ይሰጥሽ ነበር አላት። ሴቲቱ መልሳ እንዲህ አለች፣ ጉድጓዱ ጥልቅ ነው፣ እጅ ላይ መቅጃ የለም፣ ይሄ የምትለውን ውሃ ከወዴት ታገኘዋለህ? በውኑ ይህንን የጉድጓድ ውሃ ከሰጠን ከአባታችን ከያይቆብ አንተ ትበልጣለህን? እሱም ልጆቹም ከብቶቹም ከዚህ የጉድጓድ ውሃ ጠጥተዋል፣ አለችው ይላል ከዚህ ቀጥሎ ኢየሱስ ክርስቶስ የምፈልገውን ቃል ለሴቲቱ ነገራት። እንደዚህ አላት፣ ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ሰው ግን ዳግመኛ አይጠማም፣ እንደውም የህይወት ውሃ ምንጭ ከሆዱ ይፈልቃል አላት። ቃሉን አስተውሎት፣ ከዚህ ውሃ የሚጠጣ ዳግመኛ ይጠማል። ምን ማለት ነው? ከዚች ዓለም የሚገኘው ነገር ዳግመኛ ያስጠማል። ከዚች ዓለም የሚገኘው እረፍት፣ ከዚች ዓለም የሚገኘው ሰላም፣ ከዚች ዓለም የሚገኘው ደስታ ዳግመኛ ያስጠማል። በፍጹም እቺ ዓለም እኛን ማሳረፍ አትችልም። አንዳንድ ሰዎች በመብልና በመጠጣት በመዝናናት ከአንድ ፋይፍ ስታር ሆቴል ወደ ሌላ ፋይፍ ስታር ሆቴል በመቀያየር ሰላም የሚገኝ እረፍት የሚገኝ ደስታ የሚገኝ ይመስሏቸዋል። ከዚህ ተነስቶ አውሮፓ በመሄድ ሰላም፣ ደስታ የሚገኝ ይመስላቸዋል። እዛ ሄደው ግን የፈለጉትን ሰላም እረፍት፣ ደስታ ማግኘት አልቻሉም። ተጭነው እንደገና መጥተዋል። ነፍሳችን በእግዚአብሔር አስቀድማ ካላረፈች በምንም ነገር ማረፍ አንችልም። ስለዚህ እግዚአብሔር የጠራን በቁስላችን ላይ ጥዝጣዜ ሊጨምርብን አይደለም በእንቅርት ላይ ጆሮ ደግፍ ሊሆንብን አይችልም። ሸክም ሊጭንብን አይደለም። ሊያስጨንቀን አይደለም። ወገኖቼ እግዚአብሔር የጠራን ሊያሳርፈን ይጠራል። አሁንም በቃሉ መሰረት ደካማንን ዓለም ስላደከመችን፣ ኑሮ ስላደከመን፣ የተለያዩ ነገሮች ምን ሰማቸውና ምናያቸው ስላደከሙን አምላካችን እግዚአብሔር በቃሉ ሁላችንን ያሳርፈን። ስለዚህ የተጠራ ነው ለእረፍትን መጽሐፍ እረፉ እኔም አምላካችሁ እግዚአብሔር እንደሆንኩኝ እወቁ ተብሎ ተጽፏል። እዛ መዝሙር 45 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል ቃሉን አስተውሉት። እረፉ እኔም አምላካችሁ እግዚአብሔር እንደሆንኩኝ እወቁ ነው ያ ይሄን ነው ማውቅ ያለን የሚያሳርፈው እግዚአብሔር የሚያሳርፈው አምላካችን ምንም ላይኖረን ይችላል፣ እግዚአብሔር ካለን ሰላም አለን። ምንም ላይኖረን ይችላል፣ እግዚአብሔር ካለን በህይወታችን ደስተኞች ነን። ደግሞ ብዙ ነገር ኖሯል እግዚአብሔር ከሌለን ቃሉ ከሌለን ከቤቱ የምንርቅ ከሆነ ከቤቱ የምንጠፋ ከሆነ ደስተኛ መሆን አንችልም፣ ሰላማዊ መሆን አንችልም፣ እረፍት የሚባል ሊኖረንም አይችልም። አምላካችን እግዚአብሔር ረፍት ሰላም ደስታ ካለበት ቤት ሁላችንን በቸርነቱ አያውጣል። አንድ ተናገሬ ትምህርቴን ተቀልለዋል። ሁለተኛ እግዚአብሔር የጠራን ለበረከት ነው፣ በረከትን ሊያወርሰን ርዕሳችን፣ በረከትን ልትወርሱ ለዚህ ተጠርታችኋልና ሚል። ስለዚህ ሁለተኛ እግዚአብሔር ለምንድነ የጠራን ስንል፣ ርዕሱ እንደሚናገር በረከትን ሊያወርሰን ጠርቶናል። የስጋም በረከት የነፍስን በረከት ሊሰጣል። ዛሬ እንደምታውቁት ከብዙዎቻችን በረከት የራቀበት ጊዜ ነው። ርቆናል። በረከት ብዙዎቻችን ርቆናል። ከማያምኑት ብቻ ሳይሆን ከምናምነው ከኛ ከአንዳንዶቻችን በረከት የሚባል የለም። ምንድን ነው በረከት ማለት? መባረክ ማለት ምን ማለት ነው? አሁን ብዙ ሰዎች መባረክ ቢመስላቸው ብዙ ቆርቆሮ መኪና ቤት ውስጥ ማሰለፍ ይመስላቸዋል። አይደለም። ምንድን ነው መባረክ ማለት አስር ቤት ውስጥ ከተማ ውስጥ መኖር ነው። የአስር ካርታ ተሸክሞ መዞር ነው መባረክ አይደለም። ምንድን ነው መባረክ ቢመስላቸው አህዛብ በተባረኩበት መባረክ ነው እንዴ! ክርስትና አይደለም እሱ። ለእግዚአብሔር ቁም ነገሩ አይደለም። ህይወታችሁ መባረክ ማለት ባለን ነገር ደስተኛ ሆኖ መኖር ማለት። ምንም ነገር ይኑራችሁ ህይወታችሁ አስር ብርም ኪሱ ውስጥ ይኑር አስር ሺህ ብርም ይኑር የተባረክ እንደሆነ ሰላም ተመሳሳይ ነው። ስለዚህ እግዚአብሔር ባርኮኛል የሚባለው ብዙ ልጅ በመውለድ ብዙ ንብረት ስለያዝን፣ ገንዘባችን ባንክ ቤቱን ስላጨናነቀው አይደለም። መባረክ እንደሱ አይደለም እንደዛም እንዳንል በዛ በዘፍጥረት 32 ቁጥር 26 ጀምሮ ስናነብ አንድ ታሪክ ተመዝግቧል። የያይቆብ ታሪክ። ያይቆብ አንድ ቀን እግዚአብሔር በሌሊት በሰው አምሳል ተገለጠለት። ሲታገሉ አደሩ። ልክ ሊነጋጋ ሲል በሰው አምሳል ለያይቆብ የተገለጠ እግዚአብሔር እንዲህ አለው ያይቆብን፣ እነሆ ሊነጋጋ አቀላልተዋልና እባክህ ልሄድ ልቀቀኝ አለው። ምንድን ነበር ያይቆብ ያለው? ካልባረከኝ ምን አልልህም አልለቅህም። ማለት እስኪ ካልባረከኝ አልለቅህም። አሁን ያይቆብ ካልባረከኝ አልለቅህም ሲል ሀብት የለውም ንብረት የለውም እንዳይመስላችሁ። በዚያን ዘመን ባለ ጸጋ የሚባለው ሰው አስመጭና ላኪ የሆነ አይደለም። ብዙ እንስሳ ያለው አዎ ብዙ በጎች፣ ብዙ ላሞች፣ ብዙ ከብቶች ያሉት ነው። ሞልቶታል ያይቆም ይሄ ያለው ግን ምን አለ፣ ካልባረከኝ አልለቅህም። ምን ማለቱ ነው? ገንዘብ ስጠኝ ማለቱ አይደለም። ካልባረከኝ አልለቅህም አለቅህም ሲል ከብቶች እንስሳቶች ብርና ወርቅ ስጠኝ ማለቱ አይደለም። ባለይ ነገር አንተን እያመሰገንኩ ደስተኛ ሆኜ እንድኖር አድርገኝ ማለቱ ነው። ስለዚህ እግዚአብሔር የጠራን ለበረከት ነው ሲባል በጉድለትም በሙላትም በማግኘትም በማጣትም ሁልጊዜ ደስተኛ ሆነን ተመስገን ብለን መኖርን እንድንለማመድ እንዲያደርገን ነው። ለበረከት ነው የተጠራ ነው ማለት ይሄ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ይህን ስለ ጉድለት አልልም የምኖርበት ኑሮ ይበቃኛል ማለትን ተምሬያለው። ማግኘትን አውቃለው። ማጣትን አውቃለው። መጉደልን አውቃለው መሙላትን አውቃለሁ ከፍታን አውቃለሁ ዝቅታን አውቃለሁ ሐዘንን አውቃለሁ ደስታን አውቃለሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ፊልጵስዩስ ምዕራፍ አራት ቁጥር 11 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተው ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁ። መባረክ ማለት የምኖርበት ኑሮ ይበቃኛል ማለትን መማር ነው። ኑሮዬ ይበቃኛል ማለትን እንድንለምድ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳሃል። ስለዚህ እግዚአብሔር የጠራን እንዳትረሱ፣ መጀመሪያ ሊያሳርፈን ነው፣ ሁለተኛ ለበረከት ነው የጠራን ለበረከት ሲባል ደግሞ በምድራዊ በረከት ብቻ ሊባርከን አይደለም። እሱም ያስፈልገን ከሆነ ምንም ያሳጣን ምንም ያጎድልብን ነገር የለም ግን በመንፈሳዊ በረከት ሊባርከን ነው ይጠራል። ምንድን ያለው ቅዱስ ጳውሎስ? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይመስገን አለ። ቃሉን አስተውሉት። በሰማያዊ ስፍራ በመንፈሳዊ በረከት የባረከን አምላካችን እግዚአብሔር ስሙ ይመስገናል። ስለዚህ ክርስቲያን የሚጨነቀው በምድራዊ በረከት ለመባረክ ብቻ አይደለም። እሱማ አሕዛብም ይባረካል፣ እግዚአብሔርን ማያቁትም ይባረካል። ነገን ሞታለን እንብላ እንጠጣ ሚሉትም እሱም በረከትማ ይባረካል። ክርስቲያን

ትምርቴንህ፣ ቋጨዋል አንድ ያቤጽ ስለሚባል ሰው ነው ማነበላችሁ። ያቤጽ ማለት የጣር ልጅ የጋር ልጅ በጭንቅ የተወለደ ልጅ ማለት ነው። በጣም የጸለየው፣ አንድ ጸሎት አለ ስለ በረከት ስናነሳ ለይተን የማንተው ሰው ነው በእውነት። ይህን ጸሎት ሁላችንም ይዘነው በቃላችን ብንጸልይ እንባረካል። አንደኛ ዜና መዋዕል ምዕራፍ አራት ቁጥር ዘጠኝ ላይ እንደዚህ ይላል። እናቱም በጣር በጣር ወልጄዋለውና ብላ ስትል ስሙን ያቤጽ ብላ ጠራችው ይልና፣ ያቤጽም እንደዚህ ብሎ ጸለየ ይላል፤ እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሆን እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ስሞ የተመሰገነ ይሆን። ጸሎቱን አስተውሉት፣ ልመናውን አስተውሉት። አቤቱ እባክህ መባረክን ባርከኝ፣ አገርንም አስፋ፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤል አምላክ እግዚአብሔርን ጠራ። እግዚአብሔርም የለመነውን ሰማው ነው ሚለው። ሁሉን የያዘ ጸሎት፣ እግዚአብሔርን ያስደሰተ ጸሎት፣ ቅድመ እግዚአብሔር የደረሰ ጸሎት፣ ግዳጁን የፈጸመ ጸሎት ነው ያቤጽ የተባለው ሰው የጸለየው ጸሎት። እባክህ መባረክን ባርከኝ አለ። ያቤጽን የባረከ አምላክ ሁላችንን በቸርነቱ ይባርከን። በመንፈሳዊ በረከት እግዚአብሔር ሁላችንን ይባርከን። በረከትን ልትወርሱ ለዚህ ተጠርታችኋል። እንግዲህ ጉባኤው ነገም ከነጎዳያም ይቀጥላል። ላልሰሙት ወንድሞቻችሁና እህቶቻችሁ መልእክቱን በማስተላለፍ የመጣችሁ ጉባኤውን ልትሳተፉ፣ እግረ መንገድ እኛም መልእክታችንን ማስተላለፍ እንፈልጋለን። ያስተማረን የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳ